ወስፌ ሲለገም ቅቢያ ወጋም እየሆነብን ያለው እንደዛ ነው። እኔን አጅባችሁ ሰዱኝና ቤቱን ላሳያችሁ ሲል አቶ ክርስቲያን ሳደለ በፍርድ ቤቱ ቆይታቸው በምሬት ተናግረዋል። በአንጻሩ ደግሞ አቶ ዮሐንስ ቧ ያለውም ይህንን ግለሰብ ካሁን ቀደምም በስም ማጥፋት ወንጀል ከስሺ ፍርድ ቤት ቀጥቶታል። ቋሚ አድራሻ ቢኖረውም ፖሊስ እየሄደ ሰላምታ እየሰጠው ብቻ ነው የሚመለሰው ሲሉ ተናግረዋል። ሰውየው ማነው? ዝርዝር ዜናውን እምንመለከተው ይሆናል። ኢትዮጵያ ኢትዮ ኤይድ በሚል ከራሷ አልፋ ለተቸገሩ ጎረቤቶቿ እርዳታ ታቀርባለች የሚለው መረጃ ብዙዎችን እያነጋገረ ይገኛል። አንዳንዶችም የራሷ አሮባት የሰውን ታማስላለች እያሉኑ ነገሩን ምንድን ነው? መረጃው በዝርዝር እንመለከተዋለን። ቻናሉን ሰብስክራይብ ማድረግ እንዳይረሳ፣ እስከ መጨረሻው አብራችሁን ቆዩ። ኢትዮጵያ ለሚያጋጥሙ አደጋዎች ሁሉ በራስ አቅም ምላሽ ለመስጠት በየዓመቱ ከበጀቷ 3 በመቶ ያህል ገንዘብ ለመሰብሰብ እያንዳንዱ ነዋሪ የማዋጣት ግዴታ አለበት ተብሏል። በዚህም ኢትዮ ኤይድ በሚል ከራሷ አልፋ ለተቸገሩ ጎረቤቶቿ እርዳታ ታቀርባለች ነው የተባለው። የአደጋ ስጋት ስራ አመራር ረቂቅ አዋጅ ላይ በፓርላማ ውይይት ሲደረግ ነው ይህ የተባለው። ለአደጋ ጊዜ ምላሽ ይሰጣል የተባለው እና በአዋጁ መሰረት ለሚቋቋመው ፈንድ በአመት ከኢትዮጵያ በጀት 3 በመቶ የሚሆን ገንዘብ ይሰበሰባል የተባለ ሲሆን ይህ በዘንድሮው የ1.5 ትሪሊዮን በጀት ስናሰላው 45 ቢሊዮን ብር ያስፈልገዋል እንደማለት ነው ተብሏል። ለዚህ የመንግስትና የግል ሰራተኛው እንዲሁም የግልና የመንግስት ተቋማት፣ መንግስታዊ ያልሆኑ ድርጅቶች እንደሚያዋጡ በረቂቅ አዋጁ በአስገዳጅነት ተደንግጓል። ከዛም ባለፈ እያንዳንዱ ግለሰብ እንዳቅሙ ማዋጣት ይጠበቅበታል ተብሏል። ከተቋማት እና ከኢትዮጵያውያን በተሰበሰበው ገንዘብ ጠንካራ የአደጋ ጊዜ ምላሽ የሚሰጥ ተቋም በመመስረት ኢትዮ ኤይድ በሚል ለጎረቤት ሀገራትም እንተርፋለን ብሏል የአደጋ ስጋት ስራ አመራር ኮሚሽን። ወደ ሌላኛው ጥንክራችን ስናልፍ መንግስት የመከላከያ የክብር አባል ያደረገውን የአክቲቪስት ስዩም ተሾመን አድራሻ አላውቅም ሲል ለከፍተኛ ፍርድ ቤቱ ገልጿል። ግለሰቡ በእስር ላይ የሚገኙትንና ጉዳያቸውን በፍርድ ቤት እየተከታተሉ ያሉትን አቶ ዮሐንስ ቧያለውን እና አቶ ክርስቲያን ታደለን ስማቸውን በመጥቀስ ታጥቀው መንግስትን እንገለበጣለን ብለዋል በማለት በፍርድ ቤት ሂደቱ ላይ ተጽዕኖ በመፍጠር በችሎት መድፈር ተከሷል። በዚህም መሠረት የፌዴራል ከፍተኛ ፍርድ ቤት ስዩም ተሾመ መጋቢት 30 ቀን 2017 ዓ ም እንዲቀርብ ትእዛዝ ቢሰጥም ሳይገኝ ቀርቷል። ተከሳሹን ፍርድ ቤት እንዲያቀርብ የታዘዘው የፌዴራል ፖሊስ የመንግስት ተንታኝና የመከላከያዊ ክብር አባል የሆነውን ስዩም ተሾመን አድራሻውን አላውቅም በማለት ሳያቀርበው ቀርቷል። በችሎቱ የቀረቡት አቶ ዮሐንስ ቧያለው ይህንን ግለሰብ ከአሁን ቀደምም በስም ማጥፋት ወንጀል ከሰሸው በፍርድ ቤት ተቀጥቷል። ቋሚ አድራሻ ቢኖረውም ፖሊስ በተደጋጋሚ ሄዶ እያየ ሰላምታ እየሰጠው ነው የሚመለሰው ሲሉ አስተያየታቸውን ሰጥተዋል። በተጨማሪም ተከሳሹ ያኔ የተቀጣው ቅጣት ባለመፈጸሙና ትምህርት ባለማግኘቱ አሁንም ተመሳሳይ ድርጊት እየፈጸመ መሆኑን አቶ ዮሐንስ ተናግረዋል። አቶ ስዩም ተሾመ መንግስት ቤት የሰጠው ደሞዝ የሚከፍለውና ተሽከርካሪና ጥበቃ የሚመደብለት የመንግስት አክቲቪስት እንደ እንደሆነ የተናገሩት አቶ ዮሐንስ አማራ ቢሆን ኖሮ ፖሊስም ሆነ አቃቢ ሕግ ከየትም ፈልገው አንጠልጥለው ያመጡት ነበር ብለዋል። ሌላኛው ከሳሽ አቶ ክርስቲያን ታደለ በበኩላቸው የፌዴራል ፖሊስ አድራሻውን አላውቅም ማለት ወስፌ ሲለግም ቅቤ አይወጋም የሚለውን አባባል እውነተኛነት እንደሚያሳይ ተናግረዋል። አቶ ክርስቲያን እኔን አጅባችሁ ሰዱኝና፣ ቤቱን ላሳያችሁ። የመንግስት ሹመኛን የሚጠብቀው የፌዴራል ፖሊስ አካል እኛን የህዝብ እንደራሴዎች ከቤታችን ፊት ደብድቦ እና አዋርዶ ለማውጣት ያልቸገረው ፌዴራል ፖሊስ ላገኛችሁ አልቻልኩም ማለቱ ስላቅ ነው ሲሉ ለፍርድ ቤቱ ተናግረዋል። አቶ ዮሐንስ ስዩም ሲከሰስ የማይቀርበው እና ከለላ የሚሰጠው በመንግስት ደረጃ የአማሮችን ስም እንዲጠፋ ስለተፈለገ ነው ብለዋል። ከዚህ ቀደም አክቲቪስት ስዩም ተሾመ ሰኔ ስድስት ቀን 2014 ዓ.ም ተመረተ ከባድ የስም ማጥፋት ወንጀል በመፈጸም በአቶ ዮሐንስ ቧያለው ክስ ተመስርቶበት ነበር። በዚህም መሰረት የአዲስ አበባ ከተማ አስተዳደር ንፋስ ስልክ ላፍቶ የመጀመሪያ ደረጃ ፍርድ ቤት በመዝገብ ቁጥር 56905 ስዩም ተሾመ የአቶ ዮሐንስ ቧያለውን ስም በማጥፋቱ የአራት ወር እስራት እና የ100000 ብር ቅጣት አስተላልፎበት ነበር። ምንም እንኳን ፍርድ ቤቱ ቅጣት ቢወሰንም ግለሰቡ እንዳይቀጣ በገዢው መንግስት ከለላ ላ ተደርጎለታል፣ የተባለ ሲሆን ይህንኑ ተከትሎ የትኛውን ፍርድ ቤትና ፖሊስ እኔም መያዝ አይችልም ሲል በሚዲያ መናገሩ ይታወሳል። የጸጥታ ኃይሉም ወንጀለኛውን ለህግ አቅርቦ ፍርዱ እንዳይፈጸም ሲያደርግ ቀርቶ አሁንም ግለሰቡ ተመሳሳይ ጥፋት እየፈጸመ እንደሚገኝ ታውቋል። ፍርድ ቤቱም በድጋሚ የፌዴራል ፖሊስ ስዩም ተሾመን እንዲያቀርባቸው ለሚያዝያ 8 ቀን 2017 ዓ.ም ቀጠሮ ሰጥቷል። መረጃው የመሰረት ሚዲያ ነው።